አሰብ ግን እንዳይደብርሽ። ለምን ፍቅረኛ ሞች አንሆንም? ማለቴ የውሸት ፍቅረኛ ሙች ለምን አንሆንም? ተከድቻለሁ። ክደትን ከኔ በላይ ታውቂዋለሽ። ማበላለጡ አይከብድም። ካሌብ፣ ጨዋታው ካላማረኝ ግን በየትኛውም ሰዓት አቋርጠዋለሁ። እሺ፣ ትቼያለሽ ያልኩህ። ካሌብም እኮ የፈረሰበት ትዳር ነው። ውለታ ነው ያልኩለት ቤቱ ገብተህ ከሚስቱ ጋር አልጋው ላይ እየተኛ ይሄ ነው ውለታ? አጭበርባሪ ናት። አንተም እኮ የባስከ አጭበርባሪ ነህ። እየሸመጠጥሽኝ ነው። እኔ የምን መሸምጠጥ? ብሩ እንደሆነ ለሚስት ተሰጣታል፣ ሰጣዋታል። ቲና እባክሽ ውጭልኝ፣ አታሳስችኝ። የፍቅር ባህሪን እኮ አስተካከይ ያለው ደግሞ አትልፏ። መቼም ከዚህ ቤት አልወጣ። ቲና በድጋሚ እንጋባለን። ውጭልኝ አልኩሽ እኮ። አልወጣም። አትጩህ። ይልቅ ነው አንተኛ ካሌቭ በዳኒና በቲና መካከል የፍቅር ግንኙነት እንዳለ ለኤደን በግልጽ ከነገራት በኋላ አሁን ላይ ሁለታቸውም ጠላቶቻቸውን እንዴት መበቀል እንዳለባቸው ምክረ ሀሳብ እያለውን ለኤደን አጋርቷታል። ኤደን በእርግጥ በመጀመሪያ ድንጋጤ ቢሰማትም በኋላ ግን ዳንኤልን መበቀል ስለምትፈልግ በሀሳቡም ተስማምታለች። ይኸውም ካሌብ ያመጣው ሀሳብ እኔናንቺ ፍቅረኛሞች ሆነን መታየት አለብንን። ይህ ደግሞ ከልብ ሳይሆን የውሸት ነው። እነሱን በዚህ መልኩ ነው ልንበቀላቸው የምንችለው። ይህ እንዲሆን ደግሞ አግዥኝ በማለት ለኤደን ሀሳቡን አቅርቦላታል። ኤደንም ላስብበት ካለች በኋላ እሷም ተበሳጭታ ስለነበረ በቃ ተስማምቻለሁ በማለት አሁን ሁለታቸውን ፍቅረኛሞች በመምሰልም ቅጥል እያደረጓቸው ይገኛሉ። ባባም ዛሬ በጣም ተማረው ፊታቸውን ዙረውባቸዋል። ለምን ቤቴን አትለቁም? በእናንተ ምክንያት ሰላሜ አጣሁኝ። እናንተ ከመጣችሁ በኋላ የቤቴ ሰላም ተናግቷል፣ በማለት ቤታቸውን እንዲለቁላቸው ጠይቀዋል። በእስከ መጨረሻም ካሌቭ በጣም ተበሳጭቶና ተናዶ ለምን ግን ይህንን ቤት ለቀሽ አትወጭም በማለት ቲናን ቤቱን ለቃ እንድትወጣለትም እያስገደዳት ነበረ። እሷ ግን ባለቤቴ ከሆነህ ለምንድነው ትቼ ካሌብ በጣም ወድሃለሁ እያለችም ለማባበልና ለማስመሰል ብትሞክርም የቲና ማስመሰል እየተገለጠለት ካሌብ ግን ጉርቧን አንቆ ፈተናዋን አሳይቷታል። ለማንኛውም ቲና ምን ላይ እናገኛታለን እስኪ አብረን የምንከታተለው ይሆናል። ትሁት ድራማ ክፍል ሰላሳ ሰባት ምን አዲስ ነገር አለ? ወደ ቪዲዮ ወስድኳችሁ። እንግዲህ በባለፈው ክፍል ቲና መድኃኒት ሰጥታው ነበረ ለካሌብ ይኸውም የእንቅልፍ መድኃኒት ነው ምክንያቱም ካሌቭ አብሯት ከተኛ ሰንበት በት ብሏል ዛሬ ግን ለካሌቭ የሰጠችው መድኃኒት ሰርቶላትም እንቅልፍ እንቅልፍ አለኝ ልተኛ በማለት ወደ አልጋው ሲያዘነብል እሷም የቀድሞ ፍቅሯን ለመጋራት ችላለች ታዲያ በማለዳ ተነስታ ትሁት ወደ ክፍል በምታመራበት ሰዓት ቲናና ካሌቭ አብረው ተኝተው ትመለከታለች አንዳች ነገር እንዳደረገችውም ጥርጣሬ ገብቷታል ይህንን ያየችው ቲና አየሽ አይደለ እኔና ካሌቭ እኮ መቼም ልንለያይ አንችልም፣ የምወደው ፍቅሬ ነው፣ ይወደኛል እያለችም አሁንም እንደ ተለመደው ትሁት ላይ ልጨፍርብሽ ስትላት ነበረ። ሆኖም የሆነ ነገር አድርገሽ ነው እንጂ ካሌቭ ከአንቺ ጋር ሊተኛ ፈቃደኛ ሊሆንልሽ አይችልም፣ በፍጹም በማለትም ገልጻ አላታለች። አሌምም አብራው ካደረች በኋላ ለከፍተኛ ጭንቀት ተዳርጎ ለትሁት ሲያማክራት ነበረ። ይቺ ተንኮለኛ አንችና አባዬ የፈራችሁት ነው የደረሰው እናንተን ብሰማ መልካም ነበረ፣ በማለትም ገልጾላታል። እንግዲህ ልብ የሚወዳት ከሆነ ይቅርታ አድርግላትና አብራችሁ ኑሩ፣ ስትል ትሁትም ገልጻለች። አሌምም የቲና ነገር እንዳበቃለትም እየነገራት ነበረ። ታዲያ እንደዛ ከሆነ ለምን ከህይወትህ አታስወጣትም? እያለችም ትሁትም እየመከረች ነው ካሌቭና ኤደንም ተገናኝተው አንዳንድ ነገር እየተጫወቱ ነበረ። ሚስቱን አማግጦበት ሳለ እንዴት ዳንኤል ከዛ ቤት እንዲኖር እንደፈቀደለትም እየነገራች ነው። ካሌቭ ግን እኔ ምን ላድርግ፣ አጥፍቼ እንዳልጠፋ የሚመጣብኝን መዘዝ አውቃለሁ። ቤቴንም ለቀው እንዲወጡልኝ ጠይቂያቸው ነበረ። እነሱ ግን በፍጹም ሊወጡልኝ ፈቃደኞች አይደሉም፣ በማለት ለኤደን እየነገራት ነው። ኤደንም በእርግጥ ዳንኤልን መግደል መፍትሄ እንዳልሆነም ነግረዋለች አንተ ኮ አላማ ያለህ ሰው ነህ ለምን ሰው መግደል ትመኛለህ ካሌቭም መጨረሻው ማፍች ነው የአስኪዮን ደግሞ በጣም ከባድ ነገር አለ ለማንኛውም አንድ ሀሳብ መጥቶልኛል በማለትም ለኤደን ያሰበውን ነገር እየነገራት ነበረ እሱም የውሸት ፍቅረኛሞች መስለው መታየት እንደሆነና ይህንን ሲነግራት ደግሞ እንዳይደብራት ከይቅርታ ነበረ ለኤደን ይጠይቃት ኤደንም እንዴት ይሄ የመፍትሄ ሀሳብ ይሆናል ብለህ ሀሰብክ ካሌብ? በፍጹም የሚሆን አይመስለኝም በማለት አንገራግራለች። ሆኖም እስኪላስብበት ካለችው በኋላ ግን ፈቃደኛ ልትሆንለት ትችላለች። ካሌብም እንዲህ ከኤደን ጋራ ከተስማማ በኋላ ቀጥታ ወደ አባቱ በማምራትም ምርጥ ሀሳብ አስብ ያለው በማለት ገልጾለታል። እንግዲህ ከዚህ በፊት ከቲና ጋራ በመተኛቱ በጣም ተቆጥቶት ነበረ እንዴት እንደዚህ አይነት ድራማ ስትሰራብህ ዝም ብለህ ትቀበላለህ? ለዚህ ነበር የፈራሁት በማለት እጅግ ምርር ብለው፣ እንደውም ቤቱን ለቀው እንዲወጡላቸውም እየጠየቁ ነው። ያ አሁን ላይ ከኤደን ጋራ የውሸት ፍቅረኛሞች ሆነው መታየታቸው አባባም የሚፈልጉት መፍትሄ እንደሆነና ወደፊትም ደግሞ ትክክለኛ ፍቅረኛው ልትሆን እንደምትችል እስከዛ ድረስ የሚሄዱበት መንገድ ጥሩ እንደሆነም የልጁን ሀሳብ ተቀብሎታል። ኤደንም ካሌብ ባመጣው ሀሳብ ስትስማማ ነገር ግን መስመር ማለፍ እንደሌለበት ደግሞ ካሌብን አስፈርመዋለች። አንድ ክፍተት ባይ ግን ይህንን ውል ላቋርጠው ገደዳለሁ በማለት ለካሌብ ነግረዋለች። ካሌብም እንደዛ አይነት ወንድ አይደለውም። ለአላማና ለአላማ አሁን ደግሞ ሁለታችንም እኩል በደለኞች ስለሆንን የግድ መበቀል ይኖርብናል በማለት ሀሳቡን እንዳመጣላትና በዚህ ደግሞ ደስ ብሏት ልታደርገው እንደምትችልም ቃል ገብታለታለች። በስከመጨረሻም ቃል በተገባቡት መሰረት አባባ እንዲሁም ዳንኤልና ቲና ቤት በተቀመጡበት፣ ካሌቭና ኤደን ግን ፍቅረኛሞች በመምሰል እጅ ለእጅ ተያይዘው ወደ ቤት ይከሰታሉ። ይህን ያዩት ሁለቱ ፍቅረኛሞች እጅግ በጣም ይናደዳሉ። በተለይ ዳንኤል የሚያደርገውና ያሳጣው ምንም አቁሜ ማየት አልችልም በማለትም እያቅለሸለሸው እንደሆነ እና ወደ ውጭ መውጣት እንዳለበት ተናግሮም ይወጣል ቲናም ዳንኤል የሚሆነውን ማየት አለብኝ በማለት ተከታትለው በመውጣትም ዳንኤል በጣም እንደተናደድና ና እንዴት ካሌብ እንደዚህ አይነት ስራ ይሰራል በማለት በጣም ተበሳጭቶ ነበረ ለቲና ሲነግራት የነበረው ቲናም እኔ ባለትዳሯ በዚህ ልክ ካልተናደድኩ ምን አዲስ ክስተት አለ ለምንድነው እንደዚህ የሆንከው እያለችም ዳንኤልን እየተከተለች እየጠየቀችው ነበረ ዳንኤልም ካሌም ማለት በጣም ባለጌ ሰው ነው። ይህ እስከሚሆን ድረስ ቆሜ ማየት አልፈልግም እያለ ከመንጨርጨር ውጭ ምንም ማድረግ የማይችልበት ደረጃ ደርሶ ከባድ ሁኔታ ላይ ነው። ያ እንዲህ ሲንቀጀቀዥ ከቆየ በኋላም ኤደን ብቻዋን አግኝቷት እንዴት እንደዚህ አይነት ስራ ትሰሪያለሽ? ምን እያደረግሽ ነው? በማለትም ጠይቋታል። አንተስ ያደረግከው ትክክል ነው እንዴ? እያለችም በጣም እያበሸቀችው ና ወደፊት ሚስቱ እንደማትሆንም ገልጻለታለ። ዳንኤል በበኩሉ እመኝኝ ይህንን ያደረግኩት አንችን ለማስደሰት ብዬ ነው እባክሽን፣ እያለ ቆሞም ሲል ለማመጣት ነበረ። እሷ ግን በፍጹም ልታዳምጠው እንኳን ፈቃደኛ አይደለችም። አባባም እንግዲህ ቤቴ በእናንተ ምክንያት ሰላሜ እየተናጋ ነውና ቤቴ ለቃችሁ ውጡልኝ፣ በማለትም ዛሬ መረር ብለው ተናግረዋል። ዳንኤል እባክህን አባዬ አስራ አምስት ቀን ቤት እስከምፈልግ ድረስ ገሰኝ፣ በማለትም ተንበርክኮ ጠይቆታል። እንግዲህ ከዚህ በፊት ካሌብ ቤቱን ልቀቅና ውጣ፣ ይህ እኮ የአባቴ ቤት ነው፣ አንተ ወንድ ልጅ አይደለህም እንዴ? እራስህን ቻል እያለ ነግሮት ነበረ። ዳንኤልም አሁን ላይ እኩል ለኩል እየተመላለሱና ከዛ ቤት አባባ ውጣ እስካላሉ ድረስ መውጣት እንደማይፈልግ ተናግሮ ነበር። ዛሬ ግን አባባ መረር ብለው ቤቴን ልቀቁልኝ ብለዋል። ናም አባዬ የት ሊሄድ ነው? በፍጹም ቤቱን ማልቀቁ አትበለን፣ እያለችም እየተለማመጠቻቸው ነበረ። አባባም ሁለተኛ አባባ እንዳትኝ እንኳን አንቺ ቅርና የወለድኩት ልጅ እንኳን በስነ ስርዓት አይጠራኝም በማለት እጅግ በጣም ተናደውና ተበሳጭቶ ነበረ የሰደቧት ትሁትም ኤደንን፣ እንዴት እንደዚህ አይነት ውሳኔ ልትወስኝ ቻልሽ? ማለትም የውሸት ፍቅረኛሞች ማስመሰሉን እንዴት ትችሉበታላችሁ? ይህስ ነገር የሚዘለቅ ነው እንዴ? በማለትም ጠይቃት ነበረ። ሆኖም እንግዲህ ዳንኤልን ለመበቀል የማላደርገው ነገር የለም። አንዴ ገብቼበት አለሁኝ እና ምንም ማድረግ አልችልም። መጨረሻው ግን የሚያስፈራ ይመስላል። ከአሁኑ ራሱ በጣም ፈርቻለሁ በማለትም ለስጋት እንደተዳረገችም ገልጻላታለች። እስከ መጨረሻም ካሌቭ አሁንም አይንሽ ማየት አልፈልግም። ለምንድነው ነው የምቤት ለቀሽ የማትወጩ በማለት ቲናን እየተናገራት ነበረ። ቲናም ለምንድነው ነው እናንተ ተስማምተን የማንኖረው? ለጥፋት ሁሉ ይቅርታ መጠየቅ እፈልጋለሁ። እኔ ኮ እወድሃለሁ በማለት ካሌቭን ለማባበል እየሞከረች ነበረ። ካሌቭ ግን ዛሬ መረርና ቆፍጠን ብሏል። በጣም ሰልች ተሽኛል። እንዴት እንደ ጠላዎች ባወቅሽ አባዬም አንቺን ማየት አይፈልግም እባክሽን ቤቱን ለቀሽ ውጭ እያለ እየለመናት ቢሆንም እስከ መጨረሻም ና እንተኛ እያለች እየጎተተች ይዘው ለመተኛት ሞክራ ነበረ። ከካሌብ ግን እየተመለሰላት እጅግ በጣም አስደንጋጭ ነገር ነው። ጉርባዋን አንቆ እዚህ ቤት ማየት አልፈልግም ውጭ ነው የምልሽ እያለም በጣም እያጨናነቃት ነበረ። በኋላም አቅም አንሷት እዛው እንደሆነችም ተዘርራለች። ለማንኛውም ቲና በቀጣይ ክፍል በደና እናገኛታለን ወይስ ሆስፒታል ይዘዋት ይገቡ ይሆን? እጅግ በጣም አስደንጋጭ ክስተት ነው። ካሌብ እሷን ብቻ ሳይሆን ዳንኤልንም እንደዚሁ እንቅ አድርጎ ሲያስለፈልፈው ነበረ። ቤቱን ለቆ እስካልወጣ ድረስ ወደፊት ምርጥ በቀል ሊበቀለው እንደሚችልም ገልጾለታል። እንግዲህ ዛሬ ላይ ካሌ በጣም መረርና ቆፍጠን ብሎ በቀሉንም እስከ መጨረሻ ጥግ ድረስ እያሳየ ይገኛል። የአባባ ፍላጎት እንግዲህ ነገሮችን በጥበብና በዘዴ እስከ መጨረሻው ድረስ መከታተል ነበረ። ነገር ግን ካሌቭ ስሜታዊ በመሆን ትዕግስቱን እየተፈታተነው፣ ነገሮቹ ወዳልሆነ ደረጃ እያመሩ ይመስላሉ። የካሌቭና የዳንኤል ፍጥጫ እንዲሁም አሁን ከቲና ጋራ የጀመረው ጦርነት እጅግ በጣም ከባድ እየሆነ መጥቷል። በቀጣይ ክፍልስ ምን አዲስ ትዕይንት እንመለከታለን? ተከታትዬ የማቀርብላችሁ ይሆናል። ለዛሬ ትሁት ድራማ ክፍል 37 ይህንን ይመስል ነበር። ለቻናሌ አዲስ የሆናችሁ ላይክ ሸር ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።